ሰላም ፍቅር ጤና ለእናንተ ሁሉ ውድ ተመልካቾቻችን ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። ኢትዮጵያ ሩዋንዳን ሁለት ለባዶ አሸነፈች። በኢትዮጵያ አስተናጋጅነት ትናንት መካሄድ በጀመረው ከአስራ ሰባት ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ውድድር ኢትዮጵያ ሩዋንዳን ሁለት ለባዶ በማሸነፍ አጀማመሯን አሳምራለች። አስር ሰዓት ላይ በአዲስ አበባ አበበ ቤቂላ ስቴዲየም በተደረገው ጨዋታ ሁዜፋ ሻፋና ዳዊት ካሳ የኢትዮጵያን የማሸነፊያ ግቦች አስቆጥረዋል። ከጨዋታው ሶስት ነጥብ ያገኘችው ኢትዮጵያ ምድብ አንድን እየመራች ትገኛለች። የኬንያዊቷ አትሌት ቢትሬስ ቺቤት የክብር ዶክትሬት ተሰጣት። አትሌቷ የክብር ዶክትሬቱን ያገኘችው በኬንያዋ ኮሪቾ ግዛት ከሚገኘው ካቢያንጉ ዩኒቨርሲቲ ነው። በቅርብ ዓመታት በመምና በሀገር አቋራጭ ውድድሮችን ከታዩ ውጤታማ አትሌቶች አንዷ የሆነችው ቼቤት በስፖርት እያበረከት ችላለችው አስተዋጽኦ እውቅና እንደተበረከተላት ነው ዩኒቨርሲቲው በ13ኛው ዙር የተማሪዎች የምርቃት ስነ ስርዓት ወቅት ያስታወቀው። የ5000 እና የ10000 ሜትር የዓለም ሻምፒዮኗ እንዲሁም የክብረ ወሰን ባለቤቷ የ24 ዓመቷ አትሌት በዓመቱ ኮከብ አትሌቶች ሽልማት ለ አሸናፊነት ታጭታም ባልተጠበቀ ሁኔታ ከመጨረሻ እጩዎች ዝርዝር ውጭ በሆነችበት በቀናት ልዩነት ነው። ይህ እውቅና በትውልድ ስፍራዋ በሚገኘው የትምህርት ተቋም ተሰጣት። በተመሳሳይ ከአንድ ቀን አስቀድሞ ለመካከለኛ ርቀት ኮከቧ በ1500 ሜትር ተከታታይ የዓለምና የኦሎምፒክ ሻምፒዮኗ ፌዝ ኪፕዮገን ከኤልድሮይት ዩኒቨርሲቲ እውቅና ተሰጥቷታል። አርጀንቲና አርጀንቲና አንጎላን ሁለት ለባዶ አሸነፈች። ሀምሳኛ ዓመት የነጻነት ቀኗን እያከበረች ያለችው አንጎላ ከአርጀንቲና ባደረገችው የወዳጅነት ጨዋታ ሁለት ለባዶ ተሸንፋለች። በነጻነት ቀን በተሰየመው ኖቬምበር 11 ስቴዲየም በተደረገው ጨዋታ ላውታሮ ማርቲኔዝ እና ሊዮኔል ሜሲ ግቦችን አስቆጥሯል። በርካታ ተመልካቾች በታደሙበት ጨዋታ ለሊዮኔል ሜሲ እና ለአርጀንቲና ብሔራዊ ቡድን ደማቅ አቀባበል ተደርጎላቸዋል። ሊዮኔል ሜሲ አንድ ግብ አስቆጥሮ አንድ ለግብ የሚሆን ኳስ አመቻችቶ አቀብሏል። የወቅቱ የኢንተር ሚያሚ ኮከብ ተጫዋችነት ዘመኑ ያስቆጠራቸውን የግብ ብዛቶች 895 ሲያደርስ ለግብ አመቻችቶ ያቀበላቸውን ኳሶችም 401 አድርሰዋል። የዓለም ዋንጫ ማጣሪያ ክሮሽያ በአውሮፓ ሀገራት የዓለም ዋንጫ የምድብ ማጣሪያ ክሮሽያ ፋሮ አይስላንድን ሶስት ለአንድ አሸንፋለች። በምድብ 12 ለምትገኘው ክሮሽያ ግቫርዲዮል፣ ፒተር ሙሳ እና ብላዝቪች ግቦችን አስቆጥሯል። ገዛቱሪ የፋሮ አይስላንድን ብቸኛ ግብ አስገኝቷል። ከሰባት ጨዋታዎች ስድስት ነው ያሸነፈችው ክሮሽያ በ19 ነጥብ በዓለም ዋንጫ መሳተፏንም አረጋግጣለች። በሌላ ጨዋታ ጀርመን ሉክዘምበርግን በኒክ ቮልትማንድ ሁለት ግቦች ሁለት ለባዶ አሸንፋለች። ጠንካራ ፉክክር እየተደረገ በሚገኘው ምድብ አንድ ስሎቫኪያም ሰሜን አየርላንድን አንድ ለባዶ አሸንፋለች። ምድቡን ጀርመን እና ስሎቫኪያ በእኩል 12 ነጥብ እየመሩ ይገኛሉ። ፖላንድ ከኒዘርላንድ የተገናኙበት ጨዋታ አንዳቻ ተጠናቋል። ሜንፊስ ዴፔ ለኒዘርላንድ ጃኮብ ካሚኒስኪ ደግሞ ለፖላንድ አስቆጥሯል ስፔን በአውሮፓ ሀገራት የዓለም ዋንጫ የምድብ ማጣሪያ ስፔን ጆርጂያን በሰፊ የግብ ልዩነት አሸንፋለች። በጆርጂያ በተደረገው ጨዋታ ሚኬል አያርዛባል በጨዋታና በፍጹም ቅጣት ምት ሁለት ግቦችን አስቆጥሯል። ማርቲን ዚሙሜንዲና ፌራስቶሬስ ደግሞ ቀሪዎችን ግቦች ከመረብ አሳርፏል። ምድብ አምስት ላይ የምትገኘው ስፔን ሁሉንም ጨዋታዎች በማሸነፍ በ15 ነጥብ በዓለም ዋንጫው ለመሳተፍ የተቃረበችበትን ውጤት አስመዝግባለች። በዚሁ ምድብ የምትገኘው ቱርክ ቡልጋሪያን ሁለት ለባዶ በማሸነፍ በ12 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። በታሪካቸው ለመጀመሪያ ጊዜ በዓለም ዋንጫ ለመሳተፍ የተቃረቡት ክራካው እና ሱሪናሜ የኮንካካፋ ሀገራት የዓለም ዋንጫ የምድብ የማጣሪያ ጨዋታዎች ወደ መጠናቀቁ እየተቃረበ ይገኛል። ምድብ አንድ ላይ ከጓቲማላ ፓናማና ኤል ሳልቫዶር ጋር የተደለደለችው ሱሪናሜ በታሪኳም ለመጀመሪያ ጊዜ ወደ ዓለም ዋንጫው ለማለፍ የአንድ ጨዋታ ዕድሜ ብቻ ቀርቷታል። ምድቡን በዘጠኝ ነጥቦች እየመራች የምትገኘው ሱሪናሜ የመጨረሻ ጨዋታዋን የፊታችን ረቡዕ ከጓቲማላ ጋር አከናውነው ማሸነፍ ከቻለች ለመጀመሪያ ጊዜ በዓለም ዋንጫ ትሳተፋለች 6 የህዝብ ቁጥር ያላት ሱሪናሚ በቀድሞ የአያክስ ፒኤልሲቪ እና የቦርዶ ተጫዋች ስታንሊ ሜንዞ የምትሰለጥን ሲሆን በራሷ ልጅ እየተመራች ታላቁ መድረክ ላይ ለመገኘት ዘጠና ደቂቃ ብቻ ቀርቷታል። ሌላኛዋ ሀገር ኩራካዋ ስትሆን ልክ እንደ ሱሪናሚ ሁሉ ካሪቢያን አካባቢ የምትገኝ ሀገር ስትሆን ምድብ ሁለት ላይ ከጃማይካ ከትሬንዳንድ ቶቤጎ እና ከቤርሙዳ ጋር ተደልድላለች። ይህን ምድብ በ11 ነጥብ እየመራች የምትገኘው ኩራካውም የፊታችን ረቡዕ በ1 ነጥብ አንሳም በሁለተኛ ደረጃ ላይ ከምት ከተገኘው ጀማይካ ጋር ከሜዳ ውጭ የምትጫወት ሲሆን ነጥብ መጋራት አሊያ ማሸነፍ ወደ ዓለም ዋንጫ ያሳልፏታል። የኔዘርላንድስ ብሔራዊ ቡድን ጨምሮም የተባበሩ አረብ ኢምሬቶች፣ ቤልጂም፣ ደቡብ ኮሪያ፣ ሩሲያ፣ ኢራቅና ሰርቢያን በሀገር ደረጃ እንዲሁም ሬንጀርስ፣ ቦርሲያ ሞንቻ ግላድባም፣ ሰንደርላንድና ፊነር ባቼ በክለብ ማሰልጠን የቻሉት ኔዘርላንዳዊ አሰልጣኝ ኒኮላስ አድቫኮት አሁን ደግሞ ከክራካዋ ጋር አዲስ ታሪክ ለመስራት ተዘጋጅቷል። ሁለት መቶ ሺህ የማይሞላ የህዝብ ቁጥር ያላት ክራካዎ አሁንም በኔዘርላንድስ አገዛዝ ውስጥ የምትገኝ ደሴታማ ሀገር ናት። ከዚሁ አህጉር ጋር በተያያዘ ሌላኛው ሀገር ሃይቲ ከ52 ዓመታት በኋላ ወደ ዓለም ዋንጫ ለማለፍ የሆንድራንስ መሸነፍ ትጠባበቃለች። በ1974ቱ የጀርመን የዓለም ዋንጫ ተካፍላ የነበረችው ሃይቲ ከናፈቀችው መድረክ ለመገናኘት በጥሩ መንገድ ላይ ትገኛለች። የጋብርኤል ማጋሌሽ ጉዳት ጋብርኤል ማጋሌሽ ትናንት ብራዚል ሴኔጋልን ሁለት ለባዶ ባሸነፈችበት የወዳጅነት ጨዋታ ጉዳት አጋጥሞታል ምሽት አንድ ሰዓት ላይ በኤምሬትስ በተደረገው ጨዋታ የ27 ዓመቱ ተከላካይ 64ኛው ደቂቃ ላይ ተቀይሮ ወጥቷል። የአርሴናል የተከላካይ ክፍል ዋነኛ ሰው ማጋሌሽ የጉዳቱ መጠን ባይገለጽም በኤምሬትስ የወዳጅነት ጨዋታ በጉዳት ከሜዳ ወጥቷል ከኢንተርናሽናል ጨዋታዎች በኋላ እንደ ቶትንሃም ሆስፐርስና ባየር ሙኒክ አይነት ከባባድ ጨዋታዎች ላሉበት አሰልጣኝ ሚኬል አርቴታ የብራዚላዊ ተከላካይ ጉዳት ለመረዳት አስደንጋጭ ሆነዋል። ሊዮነል ሜሲ በካምፕኑ ሀውልት ሊቆምለት ነው። የባርሴሎና ፕሬዝዳንት ዋን ላፖርታ ለክለቡ የምንጊዜም ኮከብ ሊዮኔል ሜሲ ሀውልት እንደሚቆምለት ይፋ አድርገዋል። ለስምንት ጊዜ የባላንዶር አሸናፊው ሊዮኔል ሜሲ የሚቆመው ሀውልት ቀደም ብሎ ከተሰራው የክለቡ ታሪካዊ ተጫዋቾችና አሰልጣኞች ያንክራይፍና ለአዲስ ላኦክባላ ሀውልት አጠገብ መሆኑ ይፋ ተደርጓል። 38ኛ ዓመቱ ላይ የሚገኘው ሊዮኔል ሜሲ የካታላኑን ክለብ እስከለቀቀበት 2021 ድረስ ከታዳጊ ቡድን እስከ ዋናው ቡድን ባገለገለባቸው 21 ዓመታት የክለቡ ልዩነት ፈጣሪ ተጫዋች መሆኑን አሳይቷል። የዓለም ሻምፒዮኑ ሜሲ ለባርሴሎናው ዋና ቡድን 672 ግቦችን ሲያስቆጥር 10 የላሊ ጋና አራት የሻምፒዮንስ ሊግ ዋንጫዎችን ጨምሮ በአጠቃላይ 38 ክብሮችን አሳክቷል። የወቅቱ የኢንተር ሚያሚ ተጫዋች በቅርብ ወደ ስፔን አምርቶ ድሳት የተደረገለትን እና ብዙ ታሪክ የተሰራበትን የካምፕኑ ስቴዲየም መጎብኘቱም የሚታወስ ሲሆን አንድ የሽኝ ጨዋታ እንደሚደረግለትም መገለጹ አይዘነጋም። ክብሯትና ክብሯን ተመልካቾቻችን፣ ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችን እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም